ቅዳሜ ገበያ። ዋሽንግተንና ቤጂንግ ተፋጠዋል። ማን ቀድሞ ይንበረከካል ይመስላል ጥያቄው። እውነት አሜሪካ ወይንስ ቻይና ቀድሞች የሚሰጡት ወይንስ ሌላ ስልት አለ? ቅዳሜ ገበያ ነው የምትከታተሉት። ፍትሐወቂያው እንደሰነኝ የትራምፕ ካቢኔ ሙሉ ስብሰባውን ካደረገ በኋላ ከአንድ ሰዓት በላይ ለጋዜጠኞች መግለጫ ሰጥቷል። ዶናልድ ትራምፕ ደጋግመው እንደሚጠቅሱት የእሳቸው መንግስት ለሚዲያም ለዓለምም ክፍት ነው። ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር በቀጥታ ቴሌቪዥን ውይይት ማድረጋቸው ብዙዎችን አነጋግሯል። ስልጣን በያዙ ዕለት ለአንድ ሰዓት ያህል ኤግዚኪቲቭ ኦርደሮችን እየፈረሙ ከጋዜጠኞች ለሚቀርብላቸው ጥያቄ ምላሽ ሲሰጡ ቆይተዋል። አንድ ሰዓት ከ23 ደቂቃ የፈጀው የሰሞነኛው የካቢኔው መግለጫ ግን ብዙ ጉዳዮችን ያነሳ ነው። ዶናልድ ትራምፕ ውሳኔ ካሳለፉባቸው ጉዳዮች መካከል የሆኑት የግሪንላንድን ጉዳይ፣ ምክትል ፕሬዚዳንቱ ግሪንላንድን መጎብኘታቸው ይታወሳል። የፓናማ ጉዳይ፣ በቅርቡ የመከላከያ ሚኒስትራቸው የጎበኙትና ከፓናማ መንግስት ጋር በመነጋገር ቻይና ላይ ጫና ለማሳረፍ በርካታ ስምምነቶች ተፈራርመናል ያሉበት እንደዚሁም ሌሎች ጉዳዮች ትምህርትን ጨምሮ በስፋት ተነስተዋል። በተለይ ዩኒቨርሲቲዎች የማዕከላዊ መንግስቱ ድጎማ እንዳያደርግ ፕሬዚዳንት ትራምፕ አበክረው ይቀሰቅሳሉ። አሁን ግን የሚዲያዎችን ትኩረት የሳበው እነዚህ ሁሉ ጉዳዮች አልነበሩም። የአሜሪካና የቻይና የታሪፍ ጦርነት ነው። ከሰሞኑ እንደተሰማው አሜሪካና ቻይና የታሪፍ ጦርነት ውስጥ ቅልጥ ብለው ቢገቡም ሙሉ ሀገራትን ያካተተ ነው። የዶናልድ ትራምፕ አማካሪዎች እንዳሉት ራሳቸውም ትራምፕ እንደጠቀሱት ጌታዬ እያሉ ደውለውልኛል በርካታ ሀገሮች ብለዋል። ወደ ሰባ ሀገራት የሚሆኑት ደውለው እንደራደር፣ ፍትሐዊ የንግድ ውድድር እንዲኖር እኛም ፍላጎታችን ነው ብለውኛል። የታሪፍ ውሳኔም ፍሬ እያፈራ ነው ብለው ዶናልድ ትራምፕ ተናግረዋል። ለዘጠና ቀናትም የታሪፍ እርምጃው ቀዝቀዝ እንዲል ውሳኔ ማሳለፋቸው ተነግሯል። ስለዚህም የአውሮፓውያንን ጨምሮ በርካታ ሀገራት ከአሜሪካ ጋር የንግድ ጉዳያቸው ላይ ድርድር ለመቀመጥ ፍላጎት እንዳላቸው ገልጸዋል ማለት ነው። በተለይ ዋነኛ የንግድ አጋር ከሆኑት መካከል የሚጠቀሱት እንደነ ጃፓን፣ እንደ ደቡብ ኮሪያ፣ እንደነ ቬትናም የመሳሰሉት በዝርዝር የመደራደር ፍላጎት ከዛም ባለፈ ደግሞ በአሜሪካ ኢንዱስትሪ ዳግም እንዲያብብ ኢንቨስት እናደርጋለን አሜሪካ ላይ እስከ ማለትም የደረሱባቸው ውሳኔዎች ሊኖሩ እንደሚችሉ እየተገለጸ ነው። ስለዚህ የዶናልድ ትራምፕ ቡድን ከነዚህ ሀገራት ጋር ድርድር ላይ ብዙ ጊዜ እንደሚያሳልፍ መገመት ይቻላል። የቻይናው ጉዳይ ግን እልባት አላገኘም። እናም የቻይና ጉዳይ ገና አልተቋጨም። ቻይናና አሜሪካ እንደተፋጠጡ ነው። ዶናልድ ትራምፕ ቻይና እጅ አልሰጠችም፣ ወደ ድረ ጠረጴዛ አልመጣችም ብለው በታሪፍ ላይ ታሪፍ መጨመራቸውን ቀጥለዋል። እናም በአሜሪካ አሜሪካ በቻይና ምርቶች ላይ የጣለችው ታሪፍ 145 ፐርሰንት ደርሷል። ቻይና በበኩሏ ምላሽ መስጠቷን አላቋረጠችም። በአሜሪካ ምርቶች ላይ የ125 ፐርሰንት ታሪፍ ጥላለች። የአሜሪካ መንግሥት በተለይም ደግሞ ዶናልድ ትራምፕ ቻይናን በበርካታ ነገሮች ነው የሚወቅሱት። በቅርቡ በስፋት ከሚያቀርቡትና ከሚናገሩት መካከል አንደኛው ፌታኖል የሚባለው መድኃኒት ጉዳይ ነው። ፌታኖል መድኃኒት እንኳን ሳይሆን አደንዛዥ እጽ ነው። የተፈቀደ አደንዛዥ እጽ በህክምና ቁጥጥር ስር የሚሰጥ እንደዚህ ቢባልም ሴንቴቲክ የሆነው ፌታኖል ሚሊዮኖችን በአሜሪካ ገድለዋል ብለው የዶናልድ ትራምፕ አማካሪዎች ደጋግመው ይናገራሉ። ይህ ደግሞ በዋነኝነት ምንጩ ቻይና ነው በሚል ይጠቀሳል። ለምሳሌ በ2023 የፈረንጆች ዓመት ብቻ በአሜሪካ 105 ሺህ ሰዎች ከአደንዛዥ እጽ ጋር በተያያዘ በአሜሪካ ሲሞቱ ሁለት ሶስተኛው የሞት መጠን ከፌታኒል ጋር የተያያዘ ነው። የዚህ ደግሞ ዋነኛ የምርት ማዕከል ቻይና መሆኗና በህገ ወጥ መልኩ ሳይቀር በሜክሲኮና በካናዳ ድንበር ያቋርጣል በሚል ዶናልድ ትራምፕ ከፌታኒል ጋር በተያያዘ ቻይናን ብቻ ሳይሆን ካናዳንና ሜክሲኮንም ጭምር ይወቅሳሉ። የቅርብ መረጃዎች እንደሚያሳዩት የፌታኒል ምርት በህንድም እየተስፋፋ ነው። እናም አሜሪካ ከፍተኛ ጫና እያረፈባት ነው። እንዲያውም አንዳንዶች ቻይና አሜሪካን ከምታጠቃባቸው ስልቶች አንዱ ፌታኒል ነው ብለው ያጠቅሳሉ። እንግዲህ ከ105 ሺህ ሰዎች ሞት ከ70 ሺው በላይ በአመት በቻይናው ፌታኒል የሚከሰት ከሆነ ቀላል ነገር አይደለም። ሌላው የዶናልድ ትራምፕ አማካሪዎች የሚጠቅሱት ከፈረንጆቹ አቆጣጠር 2001 ጀምሮ ለ25 ዓመታት ገደማ ማለት ነው ቻይና 60 ሺህ የአሜሪካ ፋብሪካዎች እንዲፈርሱ ምክንያት ሆናለች፣ 5 ሚሊዮን የሥራ ዕድልን ወስዳለች ብለው ይከሳሉ። ከዚህ ቀደም በነበረው ፕሮግራሜ እንደጠቀስኩላችሁ በርግጥ ይህንን የንግድ ስርዓት ራሷ የገነባቸው አሜሪካ ናት። ግን አሁን ከሳሽም ሆና ቀርባለች። ነገሩ ወዴት ያምራል የሚለው ነው ጉዳዩ። አሜሪካ አዳዲስ የዓለም ስርዓትን ለሁለተኛ ጊዜ ቀረጸች ሲሆን፣ አሁን ሶስተኛ ለመቅረጽ ትግል ላይ እንደሆነች ሊጠቀስ ይችላል። በጥቅሉ ስንመለከተው የአሜሪካና የቻይና የንግድ መጠን አሜሪካ ወደ ቻይና የምትልከው 143.5 ቢሊዮን የአሜሪካን ዶላር የሚያወጣ ምርት ሲሆን ቻይና ደግሞ ወደ አሜሪካ የምትልከው 438.9 ቢሊዮን ዶላር የሚያወጣ ነው። ልዩነቱ 295.4 ቢሊዮን ሲሆን ይህም ወደ ቻይና የሚያመዝነው ነው። እናም ቻይና ከአሜሪካ ጋር ባላት ንግድ ተጠቃሚ ናት። ስለዚህ ታሪፍ ብንጥልባት ወደ ድርድር ትመጣለች የሚል ነው የዶናልድ ትራምፕ ውሳኔ። ዶናልድ ትራምፕ የካቢኔያቸውን ስብሰባ እየመሩ በይፋ ለጋዜጠኞች እንደጠቀሱት እየጣልነው ያለው ታሪፍና የወሰድነው እርምጃ ለአሜሪካ በቀን 2 ቢሊዮን ዶላር እያስገኘላት ነው ባይ ናቸው። በአመት ከ700 ቢሊዮን ዶላር በላይ ማለት ነው። እንዲያውም ዶናልድ ትራምፕ በጣም ውጤታማ ከሆነ ታሪፉ በቀን 35 ቢሊዮን ዶላር አሜሪካ በታሪፍ ብቻ ታገኛለች፣ ይህም በርካታ የአሜሪካን ኢንዱስትሪ ዳግም እንዲያንሰራራ የሚያግዘን ነው ባይ ናቸው። ወደ ትሪሊዮን ዶላር በአመት ሊጠጋ ነው። ግን አሁን የተወሰኑት ታሪፎች ለዘጠና ቀን ጋብ ተደርገዋል። ምን ያህል ይገኛል ከዚህ በኋላ የሚለው አሁንም አነጋጋሪ ነው። የፕሬዚዳንት ዶናልድ ትራምፕ ቃል አቀባይ ከቻይና ጋር ንግግር ጀምራቸዋል ወይ ሲባሉ ጀምረላልም አልጀመርንምም አልልም ብለዋል። እናም ብዙዎች እንደሚጠረጥሩት እስካሁን ቻይናና አሜሪካ ንግግር የጀመረው አይመስልም። ሰባ ሀገራት ግን በጠረጴዛ ዙሪያ እንቀመጥ ብለዋል። እናም ድርድሩ በአንድ በኩል ሲካሄድ፣ የአሜሪካና የቻይና ውጥረት ግን ዓለምን የሚያሰጋ ሆኗል። ለምን ቢባል ቁጥር አንድ የዓለም አምራች እና የዓለም ኤክስፖርተር ቻይና ቁጥር ሁለት የዓለም አምራችና ቁጥር አንድ የዓለም ገዢ አሜሪካ ተፋጠው የዓለም ኢኮኖሚ ሊደረጋጋ አይችልምና ነው። ለመሆኑ ቻይናና አሜሪካ ምን እያሰቡ ነው? ይህን ጉዳይ ትንሽ ዘርዘር አድርገን እንመልከተው። የቻይና መንግሥት በተለይም ፕሬዚዳንት ሺጂንፒንግ እጅግ ጠንካራ ፖለቲካዊ አቋም እንዳላቸው ይነገርላቸዋል። አምስተኛው የቻይና ትውልድ በበርካታ ነገሮች የበላይነት እየያዘ ነው። የኔ የፕሬዚዳንትነት ዘመን ቻይና ተከታይ ሳትሆን የዓለም ልዕለ ኃያል የምትሆንበት ነው ብለው ያምናሉ ይባልላቸዋል እናም ፕሬዚዳንት ሺጂንፒንግ አሜሪካ ታሪፏን ከፍ ባደረገች ቁጥል እሳቸውም ከፍ እያደረጉ 125 ፐርሰንት ታሪፍ ጥለዋል ለምንድን ነው ቻይና ታሪፍ መጣሏን የቀጠለችው ከአሜሪካ ጋር የሚለውን የተለያዩ ትንታኔዎች የሚያስቀምጡትን በመነሳት አምስት ነጥቦች ኔ ላቀርብላችሁ የመጀመሪያው ምላሽ መስጠት የተለመደ ስለሆነ ይመስለኛል። ቻይና አሜሪካ ለጣለችባት ታሪፍ እንደ እኩይ የሀገር ራሷን በማየት ተመጣጣኝ ምላሽ መስጠትን ትኩረት አድርጋ እየሄደችበት ሊሆን ይችላል። በሁለተኛነት የሚጠቀሰው ፕሬዚዳንት ሺጂንፒንግ እና መንግስታቸው በሀገር ቤት ከፍተኛ ጫና አለበት ይባላል። ይህም ጫና ደግሞ እኛስ ቀላል ሀገር ነን ወይ? እየበለጸግን አይደለም ወይ? እስከ መቼ ነው አንገታችንን የምንደፋው? የሚል ጫና አለባቸው። እናም የሀገር ቤት ጫናውን በመከተል አንንበረከክም በሚል እሳቤ ታሪፉን እየጣሉ ሊሆን ይችላል የሚለው መላመት ነው። ሶስተኛው፣ ልክ አሜሪካ ቻይና እንድትደራደራት ወይም ሌሎች የዓለም ሀገሮች በሙሉ እንዲደራደሯት ታሪፍ መጀመሪያ ቀድማ ጥላ ወደ ድርድር ጠረጴዛ እንደጋበዘችው ሁሉ ቻይናም ምላሽ ለታሪፉ በመስጠት የመደራደር አቅሟን ተነጻጻሪ ወይም ከአሜሪካ ጋር ተፎካካሪ ለማድረግ እያደረገችው ሊሆን ይችላል የሚለው ነው። አራተኛው ኢኮኖሚዋን ለመከላከልም ይሆናል በሚል ይነሳል። የቻይና ኢኮኖሚ በተለይም የሀገር ቤት ምርቷን ለመከላከል አሜሪካ ታሪፍ በጣለችባት ቁጥር ቻይናም ታሪፍ በመጣል የአሜሪካ ምርቶች ወደ ቻይና በብዛት እንዳይገቡ ለመከላከል የአገሯን ኢንዱስትሪዎች ለማነቃቃት ነው በሚል ይገለጻል። አምስተኛው ደግሞ ቻይና ጠንካራ ነኝ፣ ጫና እንቋቋማለሁ፣ ቀላል አገር አይደለሁም የሚለውን መልእክት ለማስተላለፍ ነው ብለው ያነሳሉ። እናም ቻይና ትቀጥላለች አትቀጥልም የሚለው ሌላው ነው። በይፋ የማይገለጹና የማይገመቱ ነገር ግን የቻይና መንግስት እያሰበባቸው ያሉ የሚባሉት ደግሞ ቀጣዩ አራቱ ነጥቦች ናቸው። አንዳንዶች እንደሚሉት ቻይና በአሜሪካ ላይ ታሪፍ መጣሏን የቀጠለችው እኔ የማመርታቸውን ምርቶች አሜሪካ ልታመርት አትችልም፣ በርካሽም የማምረት አቅም የላትም፣ የአሜሪካ የሰው ኃይል በጣም ውድ ነው። እናም በርካሽ ምርቶችን ማቅረብ አይችልም ስለዚህ ምንም አያመጡም በሚል የማሰብ ዝንባሌ እንዳለ ይገለጻል። ከዛም በተጨማሪ አሜሪካ ላይ ጫና ለማሳረፍ ሬር እርዝ የሚባሉትን ውድ ማዕድናት በተለይም እጅግ አነስተኛ መጠን ያላቸውን ማዕድናት ላለመላክ ጫና በማድረግ አሜሪካ ላይ ጫና ማሳረፍ እችላለሁ የሚል አቋም ያላት ይመስላል። በሶስተኛነት የሚጠቀሰው በቅርቡ የስፔኑ ፕሬዝዳንት ጋር ሲያወሩ እንደነበረው የቻይናው ፕሬዝዳንት ሺጂንፒንግ አሜሪካ ብቸኛ አጉራ ዘለል ሀገር አስመስሎ በማቅረብ አጋሮችን በማብዛት አሜሪካ ላይ ጫና ማሳረፍ ይቻላል የሚል እምነት አላት። አውሮፓውያንም የታሪፉ ዳፋ ቀማሽ ስለሆኑ አውሮፓውያንም ከጎኒ ማሰለፍ ይችላሉ የሚል ሀሳብ ይዘው ነው ተብሎም ይታሰባል። እጅግ የሚያስደነግጠውና በአራተኝነት የሚጠቀሰው ቻይና አሜሪካ ታሪፏዋን የማታባራ ከሆነ የአሜሪካን ምርቶች የዓለምን የንግድ ግጋቶች ጥሼ አመሳስዬ እሰራለሁ በሚል ነው። ለምሳሌ 1200 ዶላር የሚሸጥ አይፎን ስልክን በመቶ ዶላር ቻይና ልታመርት ታስባለችም እስከ መባል ይደርሳል በተንታኞች በኩል። በቻይና በኩል እነዚህ ነጥቦች ካነሳን፣ በአሜሪካ በኩል ደግሞ አንዳንድ ነጥቦችን እናንሳ። አሜሪካ እንዳሰበችው ቻይና ወደ ጠረጴዛው የማትመጣ ከሆነ ምን በተጨማሪ ልታደርግ ትችላለች? አሁን እንደሚታየው ታሪፎችን በላይ በላይ እየቆለለች ነው። ሌሎች ስድስት ነጥቦች ቦቦችን ልታደርግ ትችላለች ተብሎ ይጠበቃል። የመጀመሪያው ለተባ ለዓለም የንግድ ድርጅት ክስ ልታቀርብ ትችላለች የሚለው ነው። ይህ በመላምት ደረጃ ብዙ ውድቅ የሚሆን ነው። አንደኛ አሜሪካ የዓለም የንግድ ድርጅት በጣም በድሎኛል ብላ የምታምን ሲሆን፣ በሁለተኛ ደረጃ ደግሞ ራሱ የዓለም ንግድ ድርጅት ብዙም የተፋጠነ ፍትሕ የማይሰጥ ተቋም መሆኑም ነው። ስለዚህ አሜሪካ ታደርጋለች ተብሎ የሚጠበቁት ቀጣዮቹን ነው። የመጀመሪያው ተጨማሪ ማዕቀቦች መጣል ነው። ከታሪፉ ባለፈ በጣም ታርጌትድ የሆኑ ወይም ደግሞ የተወሰኑ ዘርፎች ላይ ያነጣጠሩና የቻይናን የቴክኖሎጂ ኢንዱስትሪ የሚያዳክሙ ስራዎችን ላይ ትኩረት ባደረገ መልኩ ታሪፍና ማዕቀቦችን መጣል ነው። ለምሳሌ ሰሚ ኮንዳክተርን የመሳሰሉ የኮምፒውተር ዋና ዋና ግብአቶችን እንዳታገኝ ማድረግ ሊታሰብ ይችላል። በሶስተኛነት የሚጠቀሰው ልክ እንደ ቻይና ሁሉ አሜሪካም አጋሮችን ማብዛት ነው። አሁን ወደ ድርድር ጠረጴዛ የመጡ ሰባ ሀገራትን ጨምሮ ከአውሮፓ ህብረት ጋር በመደራደር ጃፓንን እና ሌሎች የአፍሪካ ሀገራትን በመያዝ እና አሜሪካ ለነሱ ሰፋ ያለ ነፃ የንግድ እድሎችን በመስጠት ቻይና የተነጠለች ሀገር እንድትሆን በማድረግ ቻይናን እጇን ጠምዝዘን ወደ ጠረጴዛ ዙሪያ እናመጣታለን የሚል ሀሳብ በአሜሪካኖቹ ዘንድ አለ ይባላል። በአራተኛ ላይ የሚቀመጠው አሜሪካ በስፋት ኢንዱስትሪ ላይ ትኩረት አርጋ መስራት ነው አሁን የምትዘላቸው ታክሶች የምትሰጣቸው በርካታ እድሎችን በማብዛት በአሜሪካ ዳግም ኢንዱስትሪ እንዲያንሰራራ ጥረት በማድረግ ቻይና ያላትን ጥገኝነት በመላቀቅ ቻይና ወደ ድርድር እንድትመጣ ጫና አሳርፋለሁ ብላ ታስባለች። በአምስተኛነት የሚነሳው ምናልባትም አሜሪካ መሸነፏን ሳታምን ከመጋረጃው ጀርባ ከቻይና ጋር ድርድር ውስጥ ልትገባ ትችላለች የሚለው ነው። በዲፕሎማቶች መላላክ በኩል እስካሁን ይህንን ሁለቱም ሀገራት አልፈቀዱም፣ ለመነጋገርም አልተቀራረቡም። በስድስተኛነት የሚነሳው ቻይናን መነጠል የሚለው ነው። አሜሪካ የዓለምን ሚዲያ ተቆጣጥራለች፣ የዲፕሎማሲም የበላይ ናት። ስለዚህ የዓለምን ትርክት በመቀየር ዓለም ላይ የመጥፎ ሥራዎች ተምሳሌት ቻይና ናት በማስባል ቻይናን መነጠልና ቻይና ላይ ጫና ማሳረፍን ትኩረት አድርጋ ትሰራለች የሚል ነው። ፕሬዚዳንት ሺጂንፒንግ ለሰባ ዓመት ተወቅሰናል፣ ተዘልፈናል፣ የመጥፎ ነገሮች ሁሉ ምሳሌ ይሆነናል። ከዚህ በኋላ አናፈገፍግንም በሚል አቋም እየተገዳደሩ ነው። ቻይናም አሜሪካም አንድ አንድ እየተባባሉ አሜሪካ 145 ቻይና 125 ታሪፍ ላይ ደርሰዋል። ወዴት ያመሩ ይሆን? አዝማሚያቸውስ ምንድን ነው? ቤጂንግ ወይንስ ዋሽንግተን ቀድሞ የሚንበረከኩት በቀጣይ የምናየው ይሆናል። በዝርዝርም ከቅዳሜ ገበያ የምታገኙት ይሆናል። ቅዳሜ ገበያ የራዲዮ ሾውን በአሐዱ ራዲዮ 943 ያድምጡ። ዘውትር ሰኞ ቡና አርብ ይቀርባል። በቴሌግራም በፌስቡክ በቲክቶክ ገጾቻችን ይከታተሉን። ቅዳሜ ገበያ በአማርኛና በእንግሊዝኛ ያለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። ሁሌም የተጣራና የተሻለ ኢኮኖሚ መረጃ ባለቤት ይሁኑ።